ሰላም እንዴት ናች? እዚህ ጋር የደረሰኝ ጥያቄ ምን ይላል? እኔ ምለው ውጭ ሀገር በምን ቢኬድ ነው ሪኮመንድ የምታደርጊው ይላል። እንግዲህ እዚህ ጋ ምንድን ነው በኤጀንሲ እንድትሄዱ ሪኮመንድ አላደረጋችሁ። ምክንያቱም በአሁኑ ሰዓት በጣም ብዙ ሰው በኤጀንሲ እየሄደ በጣም ብዙ ሰው ገንዘቡን እየተበላ ነው ያለው። ስለዚህ በኤጀንሲ የምታደረጉት ፕሮሰስ ኮምፕሊትሊ ሮንግ ነው ማለት ነው። እና ግን በራሳችሁ አድርጋችሁ በምን አይነት መንገድ ደግሞ የተሻለ ነው የሚለውን ነገር እዚህ ጋር እናያለን። ላይክ በትምህርት ብትወጡ የተሻለ ነው፣ በስራ ብትወጡ ጥሩ ነው፣ በስኮላርሺፖች ብትወጡ ጥሩ ነው፣ በጋብቻ ብትወጡ፣ በእነዚህ መንገዶች ብትወጡ እንግዲህ ወታችሁ ህጋዊ ናችሁ፣ በጣም ጥሩ ነው ማለት ነው። በተለይ ደግሞ አሁን ባለንበት ጊዜ በተለያዩ ሀገራት ላይ ሪፊውጅን አንቀበልም፣ ጥገኝነትን አንቀበልም እያሉ በየጊዜው እንግዲህ ሰላማዊ ሰልፍ እየወጡ እያየን ነው። እና ለዛም እንግዲህ መታችሁ ለእናንተ ሴቭ የሆነው መንገድ መታችሁ የማትንገራቱበት ከመጣችሁ በኋላ ተመልሳችሁ ወደ ሀገራችሁ ሂዱ የማትባሉበት መንገድ እነዚህ መንገዶች ናቸው ማለት ነው። እንግዲህ በትምህርትም፣ በስራም፣ በስኮላርሽፕም በትዳርም ስላችሁ እነዚህን ነገሮች በሙላ የት ላይ ነው የምታገኙት? ኢንተርኔት ያለው ኢንተርኔት ላይ ጊዜያችሁን ሰጥታችሁ እነዚህን ነገሮች ፈልጉ እና ትክክለኛ ካምፓኒ ትክክለኛ ያልሆነ ካምፓኒ እንዴት እናረጋግጥ እንችላለን ምናምን ደግሞ ለሚለው ለካምፓኒው እዛው አድራሻም አለ ኢሜይልማ ይኖራቸዋል፣ የምታገኟቸው ካምፓኒዎች ማለት ነው። ደውላችሁም መጠየቅ ትችላላችሁ፣ እና ትክክለኛ ነው አይደለም የሚለውን ነገር በዚህ ማወቅ ትችላላችሁ። እና ደግሞ እዛው ሀገር ላይ ያለ ሰውን ደግሞ እስቲ ይሄ ካምፓኒ ይሄ እንደዚህ ቼክ አድርግልኝ እውነተኛ ነው ወይ ኤግዚስት ሆኖ አለ ወይ ብላችሁ ይህንንም ማየት ትችላላችሁ ማለት ነው። እና በዚህ እውነተኛና ውሸተኛ ካምፓኒዎች እነማን እንደሆኑ ትምህርትም ተቋምም ሆነ ለስራም ሆነ ለስኮላርሽፕም ሆነ እነዚህ በዚህ አይነት መንገድ ታማኝን የሆኑትና ያልሆኑትን ታውቃላችሁ ማለት ነው እና እንግዲህ ያው በነዚህ መንገዶች ብትወጡ ጥሩ ነው እላለሁ። ደግሞ መረጃ የሰሯቸው ቪዲዮዎች ዩቱብ ላይ አሉ። በዚሁ ስሜ ኤንጅል ኢትዮጵያ በሚል ታገኙኛላችሁ ዩቱብ ላይ በትምህርት፣ በስራ፣ በስኮላርሽፕ እንዴት ሰው መተዋወቅ እንደምችሉ ኦንላይን ላይ የምትተዋወቁባቸው ዌብ ሳይቶች እና ቪዛ እንዴት በቀላሉ ፕሮሰስ ማድረግ እንዳለባችሁ፣ እነዚህ እነዚህ ኑላ የያዙ ጥሩ የሆኑ ቪዲዮዎች ሰርቼ አስቀምጬላችኋለሁኝና ያው ዩቲዩብ ላይ እየገባችሁ ተመልከቱ ማለት ነው። በተረፈ እንግዲህ ሁላችሁም በእያላችሁበት ሰላም ሁኑልኝ። ቻው፣ ባይ ባይ።